በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ይህ የልሳት ይዩዱ ዘውትር በየጊዜያቱና በየሰዓቱ የመጽሐፍ ተረካን ይዞላችሁ ይቀርባል። ዛሬ እንደተለመደው በክፍል ሁለት ይዘንላችሁ የቀረብ ነው መንፈሳዊ መሰላል የሚለውን የቅዱስ ዮሐንስ ቅሊማቆስ ውድ የሆነ መጽሐፍ ነው። ገለልተኝነት እግዚአብሔርን የምትወዱትና የምትመጣ መንግስቱን መድረስ የምትናፍቁ ከሆናችሁ በውድቀታችሁ በእውነት የምትታመሙ ከሆናችሁ ዘላለማዊ ፍርድ እና ቅጣት የምታስታውሱ ከሆናችሁ በእውነት ሞትን የምትፈሩ ከሆናችሁ፣ ለገንዘብ፣ ለንብረት፣ ለቤተሰባዊ ግንኙነቶች፣ ለዓለማዊ ክብርና ለፍቅርና ለወንድማማችነት በእርግጥም ስለማንኛውም ምራዊ ነገር ምንም አይነት መጠባበቅ ወይም ጭንቀት ሊኖር አይችልም። ስለ አንድ ሰው ሁኔታ ሌላው ቢቀር ስለ ስጋው ሲባል የሚሆን ጭንቀት ሁሉ እንደ ጥላቻ ወደ ጎን ይገፋል። እነዚህ ሀሳቦች በሙሉ እንግረፋቸው። ስለ እነርሱ ምንም አንጨናነቅ። በዚህ ጊዜ በነፃነት ወደ ክርስቶስ እንመለሳለን። አንድ ሰው ወደ ሰማይ ይመለከታል፣ ከዚያ ላይ የሚመጣለት እርዳታም እንዲሁም፣ መጽሐፍ ቅዱስ እንዲህ ብሏል፤ እግዚአብሔር መጠጊያና መጠጊያዬ ነውና ኃይሌም ወዳንተ አስጠጋለሁ። እንዲህ የሚል ቃል አለ፤ እኔም አንተን ተከትዬ እረኛ ከመሆን አልቸኮልሁም፣ የመከራን ቀን አልወደድሁም። እኛ ከተጠራን በኋላ ማንኛውም ነገር መተዋችን እጅግ ታላቅ ውርደት ነው፣ በሰው ሳይሆን በእግዚአብሔር ስንጠራ እኛ በምንፈልገው ሰዓት ማለትም በሞታችን ጊዜ ምንም መልካም ነገር ለማያደርግልን አንድ ነገር መጨነቃችን እንዲሁ ውርደት ነው። ጌታችን ኢየሱስ ክርስቶስ ወደኋላ እንዳንመለስና ለመንግሥተ ሰማያት የማንጠቅም ሆነን እንዳንገኝ የነገረን ይህንኑ ሊነግረን ፈልጎ ነው። እኛ መንፈሳዊ ሕይወታችንን ስንጀምር ምን ያህል ደካሞች እንደሆን እርሱ ያውቃል። እኛ ከዓለማዊ ሰዎች ጋር ስንተባበር ወይም ስናገኛቸው እንዴት በቀላሉ ወደ ዓለም እንደምንመለስ ያውቃል። ይህ ስለሆነ አንድ ሰው አስቀድሜ ልሄድና አባቴን እቀብር ዘንድ ፍቀድልኝ ብሎ በጠየቀው ጊዜ ሙታኖችን ይቀብሩ ዘንድ ሙታንን ተዋቸው በማለት የመለሰለት እኛ ዓለምን ለመተው ከወሰን በኋላ ክፍኛ ሊያጠቃን የሚነሱ አጋንንት አሉ። እነርሱ በውጭ ባሉ ምሕረትና ርኅራኄ ባላቸው ሰዎች ላይ እንድንቀና ያደርጉናል። እኛ ከእነዚህ የጽድቅ ስራዎች የተራቆትን እንደሆንን አድርገው በማሳየት እንድንቆጭ ያደርጉናል። የእነሱ በጥላቻ የተሞላ አላማ እኛን በሐሰተኛ ትህትና በመያዝ ወደ ዓለም እንድንመለስ ማድረግ ነው። አሊያም መነኮሳት ሁነን ከቀረን ወደ ተስፋ መቁረጥ ገደል ዘለ እንድንገባ ማድረግ ነው። ኩራንት ስጋውያን ህይወት ወደ መናቅ ይመራናል። ወይም በውጭ ያሉትን በምስጢር እንድንጠላቸው ያደርገናል። እኛ ምናልባት በዚህ መንገድ ላይ የምንንቀሳቀሰው ተስፋ መቁረጥን ለማምለጥ ወይም ተስፋን ለማግኘት ነው። ስለሆነም ትእዛዛትን ከህፃንነቱ አነስቶ ለጠበቀው ለአንድ ነገር ጎሎ ሂድ ያለህን ሁሉ ሽጠ ለደዎች ስጥ በማለት የተናገሩን ኢየሱስ ክርስቶስ ልናከብር ይገባናል። ምክንያቱም እርሱ ራሱ እንዲህ ያደረገውን ወጣት ሰው የሌሎች ሰዎችን መጽዋት መቀበል እንዲማር አድርጎታል። እኛ በእውነት ወደ መንፈሳዊ ህይወት ውድድር ለመግባት የምንፈልግ ከሆን ኢየሱስ ክርስቶስ በዓለም ውስጥ የቀሩትን ሰዎች ሀያዋን ሙታኖች በማለት ስለገለጻቸው ሰዎች ትኩረት ልንሰጥ ያስፈልገናል። ጌታ የተናገረው ቃል ውጤት ሲገለጽ በዓለም ውስጥ ያሉት ሃይዋን ሙታኖች በስጋ የሞቱትን ይቅበሯቸው ማለት ነው። ሀብት ወጣቱን ሰው ጥምቀት እንዲቀበል ከመምጣት አላገደውም። ጥቂቶች እንደሚያደርጉት ኢየሱስ ክርስቶስ ሲጠመቅ ዘንድ ሀብቱን ሁሉ መቶ አለበት በማለት ተናግሮታል ማለታቸውም ፍጹም የተሳተ ነገር ነው። በዚህ ነገር እርግጠኞች እንሁን። ከዚያም ከእኛ ስራ ወይም ችሎታ ጋር ሊሄድ በሚችለውና በተባልን እጅግ ታላቅ የክብር ቃል ኪዳን ደስተኞች እንሁን። በዓለም ውስጥ የሚኖሩ ሰዎች ለምን በጽናት ለሊቱን ሙሉ በንቃት ከተጠባበቁ ከጾሙ ከደከሙ መከራ ከተቀበሉና ና ከባለንጀሮቻቸው ተለይተው ወደ ምንኩስና ህይወት ከገቡ በኋላ ቦታዊ ፈተና ወይም የድካም ቦታ እንደሆነ አድርገው የቀደሙ የተሳሳተና ሐሰተኛ የምናኔ ልምዶችን ማከናወን መተዋቸውን እንመረምረው ዘንድ ይገባናል። በእነርሱ አማካኝነት በዓለም ውስጥ የተተከሉ ብዛት ያላቸው የተለያዩ የጽድቅ ስራ ተክሎች ተመልክቻለሁ። እነዚህ ተክሎች የጠጡት በግብዝነት ሲሆን፣ የጠጡትም በምር በታች የሚገኝ የሽንት ቤት ጉድጓድ ነው። ለጋ ቅርንጫፍ ያወጣው በታይታ ፍቅር ነው። ፍግ የተደረገለትም በከንቱ ውዳሴ ነው። ይህ ከሆነ በኋላ ዓለሙ በማይራመድበት የበረሃ አፈር የበረሃ አፈር ላይ ሲተከሉ ፈጥነው ጠወለጉ። በውሃ ውስጥ የሚያድጉ ነገሮች ደረቅና በረሃማ በሆኑ ቦታዎች ላይ ፍሬ ሊሰጡ አይችሉም። አንድ ሰው ዓለምን ከጠላ ከመከራው ያመልጣል። ከሚታዩ ነገሮች ጋር የሚጠባበቅ ከሆነ ግን ከሐዘኗ አልተጠራም ማለት ነው። ይህ ሰው ከአንድ ከሚወደው ነገር ከተራቆተ እንዴት ነው ሐዘኑን ሊያስወግድ የሚችለው? በሁሉም ነገሮች ውስጥ ታላቅ ነቅቶ መጠባበቅ ሊኖርን ያስፈልገናል። በተለይም ትናንትናቸው በመጣናቸው ነገሮች ላይ በዓለም ውስጥ የሚኖሩ ብዙ ሰዎች በጭንቀት በስጋት ለመናገር በመፈለግና ሌሊቱ ሙሉ በመጠባበቅ ክፈኛ ሲጠቁ ተገንዝብ ያለው። ከዚህ በተጨማሪ ከስጋቸው እብደት ሊያመልጡም ተመልክቻለሁ። እነዚህ ሰዎች ወደ ምንኩስና ህይወት የሚመለሱት ሙሉና ነፃ በሆኑ በልቦቻቸው ነው። ይሁን እንጂ አሁንም በሚያሳዝን ሁኔታ በሚያወቅ ስጋቸው ይበከላሉ። ስለሆነም ጠባብና ቀኝ በሆነው መንገድ ላይ ስንጓዝ ይህ ነገር በእኛ ላይ እንደማይመጣ መጠንቀቅ ይገባናል። የምንገነዘበው ሰፊና ጥልቅ በሆነው መንገድ ላይ ሊሆን ይችላልና። የምግብ ፍላጎትን መዝጋት፣ ሌሊቱን ሙሉ መዝጋት፣ መጠነኛ ውሃ፣ አነስተኛ የዳቦ ልክ፣ አንድ መሪ ለውርደት ስኒ፣ እነዚህ ነገሮች ጠባቡን መንገድ ያሳያቸዋል። ፌዝ፣ ማላገጥና ቧልት ፈቃዳችሁን መቀበላቸውን የምትክዱባቸው መንገዶች ሊሆኑ ግድ ነው። ተቃውሞን በጽናት ልትታገሱ ግድ አለባችሁ። መከራን ያለምንም አቤቱታ ችላ ማለትና ቁጡ እብሪትን ማስወጣት ይጠበቅባቸዋል። በደል ለመቀበል ዝግጁ መሆናችሁ ግድ ነው። በታማችሁ ጊዜም አትዘኑ። ስለተጠላችሁ የግድ አትናደሩ። በተወገዛችሁ ጊዜ እምትትና እንድታሳዩ ግዴታ አለባችሁ። ሌሎችም መንገዶች ሙሉ በማስወገድ እነዚህ መንገዶች የሚከተሉ ሰዎች ብፁዓን ናቸው። መንግስተ ሰማያት ልንርሳለች ና በቅድሚያ ሶስት ነገሮችን ለመቶ ሳይወስን ማንኛውም ሰው አክሊል ተቀዳጅቶ ወደ ሰማያዊቷ አጫጉላ ቤት ሊገባ አይችልም። ይህ ሰው ከዓለማዊ ጉዳዮች ከሰዎችና ከቤተሰቦቹ መለየት አለበት። በመቀጠል ራሱን መውደዱን መቁረጥ አለበት። በሶስተኛ ደረጃ ደግሞ ታዛዥነትን የሚከተለውን ከንቱነትን አለመቀበል አለበት። እግዚአብሔር እንዲህ ይብሏል፣ ከመካከላችሁ ውጡና የተለያያችሁ ሁኑ፣ ርኩሰትንም አትንኩ። በውጪው ዓለም ውስጥ ታምራት የሚያደርግ ሙታን የሚያስነሳና አጋንንትን የሚያስወጣ ማን ነው? ማንም የለም። እንደዚህ ያሉ ነገሮች የሚከናወኑት በመነኮሳት ነው። ይህ እርስ ዋጋ ነው። በዓለማዊ ህይወት ውስጥ የሚኖሩ ሰዎች እነዚህ ነገሮች ማከናወን አይችሉም። የሚያከናውኑት ከሆነ ግን የምናኔ ልምዶቻቸውን የብቸኝነት ዋጋ ሊሆን ነው። ከወላጆቻችንና ከለወንድሞቻችን ያለን ትዝታ ለመቶ የሚያስወስነን ስሜት ከጀመር በኋላ ይህን ስሜት የሚያሟሙቅ ከሆነም ይህ ሁሉ የአጋንንት ስራ ስለሆነ በእርሱ ላይ የጸሎትን ንቃጦር ልናነሳ ግድ አለብን። በዘላለማዊ ሰዓት ሀሳብ በምንበልበል እርሱን እርቶ በማስወጣት በልባችን ውስጥ ያለው የሚያበራውን ብርሃን ልናጠፋው እንችላለን። አንድ ሰው ለራሱ በአንድ ነገር ላይ ልማድረግ አልችልም ብሎ ቢያስብና በዚያ ነገር ጥፋት ቢያዝን እያሞኝ ያለው ራሱን ነው። ለአካላዊ ፍቅርና ደስታ መነሳሳት አሁን ድረስ ብርቱ ስሜት ያላቸው ወጣቶች በገዳማዊ አስተዳደር ውስጥ ለመግባት ሲፈልጉ አደገኛ መደላደልን በማስወገድ ራሳቸውን በማንኛውም ንቃትና ጸሎት ስርዓት ማስያዝ ግዴታቸው ነው። ምክንያቱም የመጨረሻ ሁኔታዎች ከመጀመሪያው የከፋ መሆን የለበትምና። መንፈሳዊን ማይበል የሚቀስፉ ሰዎች መንፈሳዊ ሕይወት የድህነት ወደብ ወይም በጥፋት መሸሸያ ሊሆን እንደሚችል በሚገባ ያውቃሉ። በእርግጥ አሳዛኙ እይታ ውቅያኖስን በደህንነት ያቋረጠ ሰው በወደቡ ላይ የሚያደርሰው የመርከብ አደጋ ነው። ይህ ሁለተኛው ደረጃ ነው። ከተቀበላችሁ ሎጥ እንዳደረገው እንጂ ሚስቱ እንዳደረገችው አታድርጉ። ሸሽታችሁ አምልጡ። ይቆየን፣ ይቀጥላል።